ረሱል ይለፉበት ላይ ላይ ልባ ብለው እስከሚሉ ድረስ መሀመድ ረሱል እስከሚሉ ድረስ የሚጋደሉ ያሉትን እናንተ የምታበላሽት ወደ እስልምና እዝነት አድርጋችሁ እመት እመት ያሉትን ወንድሞች እያላችሁ ማስተማር። የተቀበለ ይቀበል፣ ሂደ ያሚን አላህን ከተቀበለ ተቀበለ አልተቀበለ

ከዛ ውጭ ያለው ያኔ ይኸው ደጋፊ ሊኖረህ እኮ ይችላል። ለምን እንትና ፊርአውንም ደጋፊ ያለው ሙሰልመተር ገዛም ደጋፊ ያለው እና እናንተ ልጅ ብዙ ዱንያ አስተናግዳ ብዙ ነገር ሂዳለህ። እናንተ ምታልፋላችሁ መጥፎ ነገር የሆነ ነገር ከምታስተምሩ ጥሩ ነገር ስለ ሰውዬው እታትቶ መሄዴ አይሻልም ወይ? ስለ መሆን እንጂ የተናገሩት ብዙ ቁለማዎች እነ እንትን እብነ ሀጀር ትልቅ ዑለማዎች ሀዲስ የሚያውቁ ናቸው ተናግረውታል። ያንን ሀ ተቀበለ ተቀበለ ሰው ነው ሰውየው ግዴታ መውን ሊያክብር አይደለም። የሚያከብር ደግሞ አለኝ መረጃ ካለ የራሱ አለው ትልልቅ ዑለማዎች ናቸው። እንዲሁም ዝም ብሎ ተራ ተራደሉ የተናገሩት ዑለማዎችን ሀ ተከታተር ክበረ ነው። ዝም ብሎ የሆኑ አይደለም። እና ስለዚህ አንተ በደንብ አድርገህ ለህዝቡ እንትን መስጠት አለብ። እንደገና ሁለተኛ ደግሞ በዚህ አንተ አሁን ብዙ ደጋፊዎች ሊኖሩ ይችላሉ። በኢሳ ግባና እነዛ ሰዎች ጋር አንተም ስለቪዲያም ሆነ ብትወያይ መረጃዎችን ትለዋወጣላችሁ የበለጠ ማለት ነው። እኔ እውቀታለሁ ጊዜ ሳይሆን ብዙ ነገሮች ፋህመ በሚሆኑበት ላይ ፋህመ ትሰረፍ ትላላችሁ። ፋህመ ሰለፍ አንድም የለም አይገናኝም። ፋህመ ሰለፍ እኮ ቢኖር እኮ የሁሉ መሻኪል አይፈጠርም ነበር። መርሀባ ችግር የለውም አሺ መውሊዲ ነቢዩ አለይሂ ሰላቱ ሰላም አክብረዋል።

ሳሄር ነው ብያለ፣ እንትና ሴር የሰራበትን ኪታብ ባሳይ ትቀበለዋለሁ ወላ ምንድን ነው?

እኮ ቆይ፣ ኪታቡን አንብብ አቡጨይት በመጀመሪያ ኪታቡን አንብብ። ባለፈው ኪታቡን እያሳየ ሆኖ እንት ያደረኩት አሁን ማሳያለሁ። ችግር የለውም። የእንትኑን ጎግል ላይ ሲዮጢ ሳህር ነው ወይስ አይደለም ብለህ ጠይቅ። ሳይሆን ኪታቡ ራሱ የጻፈው ኪታብ አለ። ኪታቡን አንብብ። ከዛ በኋላ የኪታብን አልቀበለውም ካልክ ማለት ትችላለህ እንደዛ ነው ወን እሺ እኔ ሌላ ነገር አለኝ ለመክረህ አመሰግናለሁ እኔ ብዙም ነገር አህባሾች ላይ ያለውን ስህተት አስተምሮ አስተምራለሁ እንጂ እንደዚህ እንደዚህ እያደረግኩኝ እዛው ላይ ያለችውን ነው የተጻፈችውን ነው የማነበው ማለት ነው እሺ እሄ ነገር አዳምን ትቃወማለህ ከሆነ እሄ የማይባል ነገር እሺ አቡ ሰዒድ መሰለህ አሁን ዋናው ነገር መውሊድ የሚባለው ነገር ነብያችን አለይሂ ሰላቱ ወሰላም አክብረውታል፣ ወላ አላከበሩትም? ይሄን ብቻ መንስኝ የ